ኮንትሮባንድ እና ህገወጥ ንግድ በሀገሪቱ ኢኮኖሚ ላይ የሚያሳድረው ተጽዕኖ እየጨመረ መምጣቱን በጠቅላይ ሚኒስትር ጽህፈት ቤት የካቢኔ ጉዳዮች ሚኒስትር አቶ አለማየሁ ተገኑ ገለጹ። በ29 በጀት ዓመት ብቻ ባለፉት አራት ወራት 225 ሚሊዮን ብር ግምት ያላቸው የወጭና ገቢ ኮንትሮባንድ ምርቶች መያዛቸውን የፌዴራል ገቢዎችና ጉምሩክ ባለስልጣን አስታውቋል። ዝርዝሩ እንደሚከተለው ተዘጋጅቷል። የ29 በጀት ዓመት አገር አቀፍ የኮንትሮባንድና ህገወጥ ንግድ መከላከል ግብረ ኃይል እቅድ ላይ ከሁሉም ክልሎችና ከተማ መስተዳደሮች የተገኙ ከፍተኛ የሥራ ኃላፊዎችና አመራሮች በአዳማ ከተማ ውይይት አካሂደዋል። በኮንትሮባንድና ህገወጥ ንግድ ምክንያት በሀገሪቷ እየተፈጠሩ ያሉ ማኅበራዊ ፖለቲካዊና ኢኮኖሚያዊ ተጽዕኖዎች ላይ የዳሳ ጥናት ቀርቦ የመፍትሄ አቅጣጫዎችን በሚያመላክት መልኩ ውይይት ተደርጓል። በጠቅላይ ሚኒስትር ጽህፈት ቤት የካቢኔ ጉዳዮች ሚኒስትር አቶ አለማየሁ ተገኑ የኮንትሮባንድ ተጽዕኖ እያደገ መምጣቱን ተናግረዋል። ለኤክስፖርት ገበያችን መቀነስ እንደታቀደው ያለማከናወን ዋነኛው ምክንያት ተደርጎ ከሚጠቀሱ አበይ ምክንያቶች ውስጥ አንዱ የህገወጥና የኮንትሮባንድ መስፋፋት ነው። ለአብነት ያህል በ2002 ዓ ም የተያዘው ጠቅላላ የገቢና የውጪ ኮንትሮባንድ ብር 177 ሚሊዮን የነበረ ሲሆን በ2008 ዓ ም ከአምስት እጥፍ በላይ በማደግ ብር 916 ሚሊዮን ደርሷል። የዳሰሳ ጥናቱን ያቀረቡት በጠቅላይ ሚኒስትር ጽሕፈት ቤት የመሰረተ ልማት ዘርፍ ፖሊሲና ቅድ አፈጻጸም ሚኒስትር ዴታ አቶ አለባቸው ንጉሴ ከወጪ ኮንትሮባንድ የቁም እንስሳት፣ ምግብ ነክ ምርቶችና የፋብሪካ ምርቶች ቀዳሚውን ደረጃ እንደሚይዙ ገልጸዋል። ወደ ሀገር ከሚገቡ የኮንትሮባንድ ምርቶችም ቀረጥና ታክስ ያልተከፈለባቸው እቃዎች፣ ገደብ የተደረገባቸው፣ በልዩ ፍቃድ የሚገቡና የተከለከሉ እቃዎች መሆናቸውን ጥናቱ አመልክቷል። ባለፉት አራት ወራትም 225 ሚሊዮን ብር ግምት ያላቸው ገቢና ወጪ ኮንትሮባንድ ምርቶች መያዛቸውን አቶ አለባቸው ባቀረቡት ጽሁፍ አመልክተዋል። የቅንጅት ችግር ዋነኛው መሆኑንም ጠቁመዋል። አንድም ነገሩን በትክክል አለመረዳት፣ በሌላ በኩል ደግሞ ለተወሰኑ ተቋማት መተው እና ያው መድረኮች ሲኖሩ ወይም እንደዚህ አይነት አጋጣሚ ሲኖሩ ብቻ ትንሽ መሯሯጥ ከዛ በኋላ ግን መተው ያለ ስለሆነ ይሄ ነገር ከመፈታት ይልቅ እየተወሳሰበ እየሄደ ነው ነው የፌዴራል ገቢዎችና ጎምሩክ ባለስልጣን ዋና ዳይሬክተር አቶ ከበደ ጫኔ የፍትህ አካላት ሚና ሊጠናከር እንደሚገባ በውይይት መነሳቱን ገልጸዋል። በስፋት የተነሳው ና የተግባባንበት በዚህ ግምገማ በየደረጃው ያለ አመራር አካል ቁርጠኛ አይደለም፣ የቁርጠኝነት መጓደል ይታይበታል። ኮንትሮባንዲስቶቹ እነማን እንደሆኑ እየታወቁ በህግና በስርአት ተጠያቂ አይሆኑ። በውስጣችንም ራሱ የሥነ ምግባር ችግር ያለባቸው የአመራር አካላት አሉ። ስለዚህ እኛ አስፈጻሚ አካላት ብቻ ሳይሆን የፍትህ አካላትም በዚህ ስራ ላይ ያላቸው የመቆጣጠርና ህጋዊ እርምጃ የመውሰድ ጉዳይ ተጠናክሮ መቀጠል ያለበት፣ ሁሉም የሚመለከታቸው ሴክተር መስሪያ ቤቶች ኃላፊነታቸውን በአግባቡ ሊወጡ ይገባል፣ ያሉት ዋና ዳይሬክተሩ የመረጃ ቅብብል ስርዓቱን ማዘመን ያስፈልጋል ነው ያሉት። ክልሎች የድርሻችንን እስከተወጣን ድረስ የፌዴራል አካላት ደግሞ መርካቶ እንዳይሸጥ አድርጎ የመቆጣጠርና ኤክስፖርት እንዲደረግ የማድረግ ኃላፊነት አለ። ስለዚህ በዚህ መካከል ያለው የመረጃ የቅብብል ስርአቱ የተጠናከረ ስላልሆነ የመረጃ ቅብብል ስርአቱ መጠናከር አለበት። ሁለተኛው በአይቲ ቴክኖሎጂ መደገፍ ይኖርበታል የሚለው ነገር አንዱ አጽኖት ተሰጥቶ ያነሱት። ዛሬ በኢትዮጵያ ምርት ገበያ የታጠበ ለውጭ ገበያ የቀረበ የቴፒ ቡና በፈረሱላ በ1150 ብር ተገበያይቷል። ነጭ የሁመራ ሰሌጥ በኩንታል በ2210 ብር ተሽጧል። ተጨማሪ መረጃዎችን አብረን እንከታተል። የሰአቱ የቢዝነስ ዘገባዎች እነዚህ ናቸው። ሰናይ ምሽት።